መስተዋደድ የተሰራበት አሊያም መስተፋቅር የተደገመበት ሰው ምልክቶቹ ምን ምን ናቸው የሚለውን እኔ፣ መስተፋቅር የተሰራበት ወይም የተደገመበት ሰው የማይወደውንና የማያፈቅረውን ሰው ያገባል። በድንገት የተዋወቀውን ሰው በድንገት ካላገባው ወይም ካልተጋባን ሞች ይገኛሉ ይላል። ያፈቀሩትን ሰው 24 ሰዓት ያስባሉ። በዚህም ይብሰከሰካሉ። ያፈቀሩትን ሰው ከማምለክ ያልተናነሰ ቦታ ይሰጡታል። እናት አባትን፣ ቤተሰብን አያስቡም። የሚያስቡት ያፈቀሩትን ሰው ብቻ ነው። ላፈቀሩት ሰው እንደ ባሪያ ይገዙለታል። በራሳቸው ማሰብና አንድ ነገር ላይ መወሰን አይችሉም። ያፈቀሩት ሰው ከተዋቸው፣ ከተለያቸው ቤት ዘግተው ለብቻቸው ተቀምጠው ሊያለቅሱ ይችላሉ። ራሳቸውን ይጠላሉ ይጠላሉ፣ ብሎም ራሳቸውም በወንድ ወይም በሴት ምክንያት ያጠፋሉ። በመስተፋቅር ምክንያት አንዲት ሴት ወይም አንድ ወንድ ራሳቸውን ሲያጠፉ ሰዎች ራሳቸውን በመስተፋቅር እንዳጠፉ አያውቁም። ይልቁንም ራሳቸውን ያጠፉት ሰዎች ለፍቅር የከፈሉት ዋጋ ይመስላል፣ ግን አይደለም። እውነተኛ ፍቅር ራስን አያስጠፋም። በእርግጥ በፍቅር የተጎዳና የተከዳ ሰው መጥፎ ነገር ውስጥ ሊገባ ይችላል፣ ግን ራስን እስከ ማጥፋት አያደርስም። እጮኛ የሆናቸው ወይም ያገባቸው ሰው በሆነ ነገር እንደያዛቸው እንዳሰራቸው የሆነ ስሜት ይሰማቸዋል፣ ግን ምን እንደሆነ አያውቁም። እየተጠሉ እየተገፉ ፍቅር እየነሷቸው፣ ግን አብሮ ይኖራሉ። እየተደበደቡ እየተመቱ ዝም ብሎ ይኖራሉ። ያገቡት ሰው ከተለያየ ሰው ጋር እንደሚዘሙት እያወቁ ምንም አይሉም። መስተፋቅር የተሰራባቸው ሰዎች ቤተሰባቸው ባልሽ፣ ሚስት ከሌላ ሰው ወለዱ፣ ወደ ሌላ ሰው ሄዱ ብለው ከነ ማስረጃው ቢነግሯቸው አይሰሙም፣ አያምኑም እንደውም ጥፋቱን ለመሸፈን ጥብቅና ይቆማሉ። ስንት በደልና ጭቆና ተሸክሞ ይኖራሉ። እየተጠሉ ወደው ይኖራሉ። ስለ ጠላቸው ሰው ጥሩ ነገር ይናገራሉ። ፍቅር እየነፈጋቸው ፍቅር እንደሚሰጣቸው አድርገው ያወራሉ። ከሃይማኖታቸው ውጭ የሆነ ሰው ያገባሉ። እድሜ አይመርጡም፣ ሃይማኖት አይለዩም፣ ዝም ብሎ ያገባሉ። ካገቡት ሰው ጋር ቢፋቱ እንኳን የፈታቸው ሰው ሌላ ሰው አግብቶ ወልዶ የራሱን ሕይወት እየኖረ እነሱ ሌላ ሰው አያገቡም፣ እንደውም ያንን ሰው በተስፋ ይጠብቃሉ። ምናልባት ሌላ ሰው ቢያገቡ እንኳን ወዲያው ይፈታሉ። እንዲ ያሉ እያገቡ እየፈቱ ይኖራሉ። መስተፋቅር ያሰራባቸውን ሰው ቢለዩት እንኳን በፍጹም መርሳት አይችሉም። ሲበሉ ሲጠጡ፣ ሲሄዱ፣ ሲቀመጡ፣ በስራ ቦታቸው፣ በአምልኮት ስፍራቸው የሚያስቡት ያንን ሰው ነው። በመስተፋቅር መተት ሚስቱን ያገባ ባል ወይም በመስተፋቅር መተት ባሏን ያገባች ሴት ኑሯቸው የመቀደስ ሳይሆን የደመ ነፍስ ነው። ዝም ብሎ ነው የሚኖሩት። በመስተፋቅር አገቡ እንጂ የፍቅርን ጣዕም አያውቁም። ለምን እንደሚኖሩ ሁሉ ግራ እየገባቸው ነው የሚኖሩት። በተዳራቸው ደስታ የላቸውም፣ ሰላም የላቸውም፣ መረጋጋት የላቸውም፣ ፍቅርና ክብር የላቸውም። ተኝተው ቅዠት፣ በቁማቸው ሰላም ማጣት መገለጫቸው ነው። ህይወታቸው ኑሯቸው የሐሴት ሳይሆን የእስር ቤት ይሆንባቸዋል። አንዳንዶቹ በትዳራቸው በኑሯቸው ፈዘው ደንዝዘው ሮቦት ይሆናሉ። ሌሎቹ ደግሞ በመስተፋቅር ስላገቡ ከተዋወቁበት ቀን ጀምሮ ወይም የመስተፋቅር መተት ከገባባቸው ቀን ጀምሮ ራሳቸውን አይሆኑም። መንፈሱ ሰውሯቸው በደመ ነፍስ ያኖራቸዋል ወይም በደመ ነፍስ ይኖራሉ። እንደው ለዚህ ማሳያ ይሆን ዘንድ የዛሬ አራት ዓመት እንጦጦ ማርያም በማጠምቅበት ጊዜ የገጠመኝን ልንገራችሁ። አንዲት ልጅ አንዱ በመስተፋቅር ያገባታል። ከእርሱም ጋር ለ13 ዓመታት በትዳር ትኖራለች። ለእሱም አንድ ሴት ልጅ ወልዳለች። ዱባይም 6 ዓመት ኖራለች። ታዲያን ጦጦ ማርያም መታ አጠመኳትና የመስተፋቅሩ መንፈስ ተሸኘላት። በኋላ ደስ አላትና ቀሲስ፣ በተክሊል ነው ማግባት የምፈልጉ አለችኝ። መንፈሱ ከመሸኘቱ በፊት ሕይወቷን ታሪኳን ነግራኝ ስለነበረ ግራ ተጋብቼ አግብቻለሁ ልጅ ወልጅ አለሁ ብለሽኝ አልነበረም አልኳት እሷም ማንኔ በፍጹም አላገባሁም አልወለድኩም ገና በተክሊል ነው የማገባው አለችኝ ያኔ ገባኝ ለካ 13 ዓመት በትዳር ስትኖር እሷ ሳትሆን የመስተፋቅር አጋንንት ነው አብሯት የሚኖረው የሚያኖራት በጣም የሚያሳዝነው የመስተፋቅር መተት ከተሸኘላት በኋላ ራሷን ስትሆን ለ13 ዓመታት የኖረውን ባሏን አታውቀውም የወለደቻትን የስድስት ዓመት ሴት ልጅ አታውቅም። እንደውም ቤት ሄዳ የገዛ ልጇን እናቷን ስታምርቺ ልጅ የማናት ብላ ጠይቃት፣ ያንቺ ናት ሲሏት ቀልድ መስሏት ስቃለች። ለማመን ተቸግራለች። ዱባይ ለስድስት ዓመታት መኖሯን መስራቷንም በፍጹም አታውቅም ነበረ። ለማንኛውም የባለታሪኳን ታሪኳን ሙሉ ቪዲዮ በመስተፋቅር አግብታ ለ13 ዓመት ማግባቷንና መውለዷን ድዋይ ስድስት ዓመት መኖሯን የማታውቅ እህት ፈውስ የሚለውን ርዕስ ጻፉና ዩቱብ ላይ ገብታችሁ ተመልከቱት። የተፈወሰችበትንና የመሰከረችበትን ሁለት ቪዲዮ አለ። በመስተፋቅር የምትጋቡ ሰዎች የመተት አጋንንቱ ከእናንተ ጋር ቤተኛ ደባል ሆኖ ነው የሚኖረው። ለ13 ዓመት አግብታ ማግባቷን እንዳላወቀች ሴት፣ መንፈሷ የመተት የሆነች ሰውነቷ የራሷ ያልሆነች ሴት ጋር ነው የምትኖሩት በመስተፋቅር ስታገባ የምታገባት ሴት ህሊናዋ፣ አካሏ፣ መንፈሷ በመስተፋቅር መተት ስለተያዘ የተዳሪታችሁ የቀዘቀዘ ፍቅራችሁ የደበዘዘ የምትወሉት ልጅ በገባው መተት የተያዘ ነው የሚሆነው። በነገራችን ላይ መስተፋቅር የሚታደስ መተት ነው። መስተፋቅርን ሰው ላይ ያሰሩት ሰዎች ካገቡት ሰው ጋር መስማማት መግባባት ሲያቅታቸው ያ ሰው ወደ ራሱ ተመልሶ የመንቃት ስሜት ካሳየ መስተፋቅሩን ያሳድሱትና ያንን ሰው እንደ አዲስ በፍቅር እንዲጦዝ ያደርጉታል። አንዲት ሴት ወይም አንድ ወንድ እንዳያገቡ በክፋትና በምቀኝነት የመስተፋቅር መተት ከተሰራባቸው ቶሎ ቶሎ በማሳደስ እንዳያገቡ፣ ግን ግራ እንዲጋቡ ያደርጓቸዋል። የወለላይቱም የቤት ልጆች ይህ ምልክት ለባልም ወይም ለሚስትም ነው፣ ወይም ለወንድም ለሴት ነው። ግን በምሳሌነት ሚስትን አንስተን እንመልከት። ሚስት ባሏን በመስተፋቅር መተት ካገባች ባሏ ከሷ ወዲያ ሰው በምድር ላይ ያለ አይመስለውም። እሷንና የእሷን ቤተሰብ ይወዳል፣ የፈለጉትንም ነገር ያደርግላቸዋል። ለእሷ ቤተሰብ አይደለም ገንዘቡን፣ ሕይወቱን ይሰጣል። የራሱን ቤተሰብ ይጠላል። እንኳን ለት ወንድሞቹ ቀርቶ ለወለዱት እናት አባቱ የፈለገ ነገር ቢቸገሩ ምንም ነገር አያደርግላቸውም። ለሚስቱ ቤተሰብ ፈጥኖ ደራሽና ሟች፣ ለራሱ ቤተሰብ ደግሞ ፍንክች የማይል ነው። እናት አባቱ ወንድም እህቶቹ በአጠቃላይ ቤተሰቦቹ ስልክ ሲደውሉለት ስልክ አንስቶ አያናግራቸውም። እንደውም ሲደውሉ ይጨንቀዋል። ሚስቱ የቱንም ያህል ገንዘብ ብታባክን፣ ከሱ እየወሰደች ቤተሰቧን ብትረዳ፣ ቤት መኪና ብትገዛላቸው፣ ምንም ነገር ብታደርግላቸው ምንም አይመስለውም። ለሚስቱ እንደውም ያለውን ሳይሆን የሌለውን ተበድሮ ይሰጣታል። ለእሱ ቤተሰብ ገንዘብ እያለው አይልክላቸውም ለእሷ ቤተሰብ ግን ተበድሮ ይልክላቸዋል። መስተፋቅር ያደረገችበት ሚስቱ ሆና ሳለ ምንም ያላደረጉበትን የገዛ ቤተሰቡን የሆነ ነገር አድርጎብኛል ብሎ ይጠራጠራል። ሚስቱ በፍጹም ቤተክርስቲያን እንዳትለውም፣ ልጆች ካላቸው ሳያስቀድሱ ከውጭ ሆና አስቆርባ ትሄዳለች። እሷ መተተኛ ሆና ባሏን አባቶችን፣ ካህናትን እንዳያምን መተተኛ ናቸው ትላለች። የወለላይቱ መቤት ልጆች በፊት ትጠሉት አትፈልጉት የነበረውን ሰው ከመሬት ተነስታችሁ በፍቅር እፍ ካላችሁ አፍቅራችሁ ያዙን ልቀቁኝ ከሱ ውጭ ከሷ ውጭ ካላችሁ ያለ ጸሎት ያለ አባቶች ምክር ቶሎ ካላገባው ካላችሁ ቆም ብላችሁ አስቡ። ምክንያቱም በኋላ የማትወጡበት ነገር ውስጥ ትገባላችሁ። መስተፋቅር አድርገው ያገቡ ሰዎች ወንድም ሴትም ሊሆኑ ይችላሉ። አንዱ ምልክታቸው አይጸልዩም። ባል ወይም ሚስት ከጸለዩ የምን ጸሎት ነው? ልተኛበት ልረፍበት እያሉ ጸሎት ያስቋርጣሉ። አይሰግዱም። ንስ አይገቡም። ቤተክርስቲያን አይሄዱም። ቅዱስ ቁርባን አይቀበሉም። ጸበል አይሄዱም። አይጠመቁም። እንደውም ቤተክርስቲያን መሄድን፣ ጸበል መጠመቅን፣ መጸለይ፣ መስገድን ቅዱስ ቁርባን መቀበልን ይቃወማሉ። አንዳንዱ ግግም ያለ ደግሞ እንዳይታወቅበት በስሱ መንፈሳዊ ነገሮች ላይ ይሳተፋል፣ በትንሹ ተፍተፍ ይላል። ለምሳሌ በዕለተ ሰንበትና በንግስ በዓላት ዕለት ቤተ ክርስቲያን የግዱን ሊሄድ ይችላል። በዚህ አጋጣሚ የዛሬ አራት ዓመት እንጦጦ ማርያም በማገለግልበት ጊዜ የገጠመኝን አስገራሚ ነገር ልንገራችሁ። ባለታሪኩ ታሪኩ እርግጠኛ ይህንን በንሳ የታደሰ ታሪክን ትሰማለህ። ቀኑ አርብ ነው። አርብ ደግሞ ብዙ ሰው ለጥምቀት፣ ለሽኝትና ለቅባ ቅዱስ የሚመጣበት ቀን ነው። ታዲያ ወደ ጸበል ልገባ ስል አንድ ወጣት እየሮጠ መጣና ያዝ አደረገኝ። ስለሚወዷት ስለመቤታችን ብለው ዛሬ ቀበሩኛለኝ። ምንድን ነው ስለው፣ ባለቤቴን ያገቧት በመስተፋቅር ነው። ካገቧት ጀምሮ በተለይ ሆዷንና ማጸኗን ታማሚ ሆነች። በዚህም በጣም ስትሰቃይ ህልም አይቻለው ቄሲስ ሄኖክ ጋር ውሰደኝ ስትለኝ እየፈራው የግዴን አመጣኋት። አባቴ መስተፋቅሩ ከጮኸ እንደው ስሜን እንዳይናገር፣ ጉዴን ምስጢሬን እንዳይወጣ አድርጉልኛለኝ። እሱ የጨነቀው የመስተፋቅር መተት ከሚስቱ እንዲወጣ ሳይሆን የእሱ ሚስጥር እንዳይወጣ ነው፣ ሳይወጣት ነው። ባደረገባት ነገር እንደ ሰው ብናደድም በአንድ በኩል አሳዘነኝ፣ ደስም አለኝ። ምክንያቱም ጥፋቱን አምኖ እሱም በመምጣቱ እሷንም በማምጣቱ፣ መስተፋቅሩን በምንድን ነው የሰጣት አልኩት። እሱም በሚጠጣ ነገር አስደግሞ እንደሰጣትና የሚቀባውን ደግሞ ብልቱ ላይ ቀብቶ እንደተገናኛት ነገረኝ። ያኔ ገባኝ። በሚጠጣ ነገር የገባው መስተፋቅር ሆዷን ያሳምማታል፣ ብልቱን ቀብቶ የተገናኛት ደግሞ የማፀን በሽታ ሆኖባት ያሰቃያታል። ለዚህ ነው ይቺ ልጅ ሆዷንም ማጸኗንም ታማሚ ሆነችው። ይህንን እያወራን ለካ ሚስቱን አንዴ፣ ቄሲስን ለብቻቸው ላውራቸው፣ አንቺ እዚህ ቆይኝ ብሎ ነው እኔን ያወራኝ። ሚስቱን ጠራት፣ አገኘኋት። ጉዷን አላወቀችም። ሳያት የሆነች የዋህ ምስኪን ነገር ነች። ስለ ህመሟ እንዴት እንደሚያደርጋትና እንዴት እንደሚያማት ጠየቋት። እሷም ሆዴንና ማሕፀኔን ያመኛል፣ በህክምና ታየውት ሆድሽ፣ ማሕፀንሽ ችግር የለበትም ደህና ነው አሉኝ፣ እኔን ግን በጣም ያመኛል። ዛሬ በህልሜ አይቼዎት ነው የመጣሁት አለችኝ። አይዞሽ ብያት አረጋግቻት፣ ወደ ጸበል ገባን። ተጠመቀች። የቀባ ቅዱስ አገልግሎት ላይ የመስተፋቅሩ መተት ተጋለጠ፣ ጮኸ። እኔም ምንድን ነው ብዬ ስጠይቀው የማያፍረው ይሉንታ የሌለው አጅሬ መስተፋቅር ነኝ እያለ መናገር ጀመረ። እኔም በስላሴ ስም ስም እንዳትናገር ሚስጥር እንዳታወጣልኩት። ያኔ ባሏን ስመለከተው መለከተው ላብ አጥምቆት ጨንቆት፣ ኳስ የሚዝበረኛ ይመስል በተጠንቀቅ ቆሟል። የመስተፋቅሩ መተት እንዴት እንደገባና ምን ምን እንዳደረጋት ከነገረኝ በኋላ የባሏን ስም ሳይናገር ተሸኘላት። መስተፋቅሩ ሲሸኝላት ባሏ በአንድ በኩል ተደሰተ፣ በአንድ በኩል ደግሞ ተጸጸተ። አገልግሎቱን ጨርሼ እንደወጣው ባላው ውጭ ጠበቀኝና እጄን ይዞኝ ምን እንደሚያደርገኝ ግራ ገባው። ተደናግጧል። ሚስጥሩን ደግሞ ስለጠበኩለትም ተደስቷል። እሷም በጣም ደስ አላት። ምን እንደተፈጠረ ታውቂ ነበር ስላት አላውቅም አለች። ሽኝቱ ላይ የመስተፋቅሩ መተት 100 ፐርሰንት እራሱ ስለነበረ ምን እንደተሸኘላት ምን እንዳለ ያላወቀችው ለዛ ነው። እኔም ለጥንቃቄ ብዬ ቪዲዮን ዩቲዩብ ላይ አልለቀኩትም፣ እንዶም አጠፋሁት። ባሏ እንዳደረገባት ብታውቅ ኖሮ ምን እንደሚፈጠር አስቡት። በነገራችን ላይ በዚህ አገልግሎት የስንት ሰው ገመና መሰላችሁ የምንሸፍነው የስም ሞኖክሲያውን የስም ካህንና መርጌታውን የቤተሰቡን፣ የጓደኛውን ገመና ሸፍነን ስም አትናገር ብለን ነው አገልግሎቱን የምንሰጠው። በመጨረሻም ሁለቱን መክሬ ከዚህ በኋላ ምን ምን ማድረግ እንዳለባቸው አስተምሬ በተለይ ለእሱ ንስሐ ሰጥቼው ሸኘኋቸው። እዚህ ላይ መቼም ልጁ ያገባት በመስተፋቅር ነው። ስለዚህ ከዚህ በኋላ እንዴት አብሮ ይሆናሉ? በመስተፋቅር አግብቷት ከዚህ በኋላ እንዴት በእውነተኛ ፍቅር አብሮ ይኖራሉ ልትሉ ትችላላችሁ። ማወቅ ያለባችሁ ልጁ በድርጊቱ ተጸጽቷል፣ ንስሐ ገብቷል። በተለይ የመስተፋቅሯ አጋንንት ተሸኝቷል። ስለዚህ ማድረግ ያለብኝ አስማምቼ፣ ንስሐ ሰጥቼ የጀመሩትን ትዳር እንዲቀጥሉ ማድረግ ነው። የሚገርማችሁ አንድ ወንድ አንዲትን ሴት በመስተፋቅር አግብቷት አብሮ ኖረው። ነገር ግን እሷ ባሏ በመስተፋቅር እንዳገባ ታውቃ የመስተፋቅሩ መተት ተጋልጦ ሲሸኝላት፣ እግዚአብሔር ካረዳት በስተቀር ከወደደችው መውደድ ካፈቀረችው ማፍቀር ይልቅ የምትጠላው ጥል ይበልጣል። ምክንያቱም ልቧን በፍቅር የተቆጣጠራት መተት ሲለቃት ራሷን ስለምትሆን ልቧ ባዶ ይሆናል። ቀድሞ በመስተፋቅር ስላፈቀረችው የመስተፋቅር መተት ሲለቃት በእውነተኛ ፍቅር ለማፍቀር ትቸግራለች። መስተፋቅር የተሸኘላት ልጅ ግን እንዲህ እንዳትሆን እመቤታችን ረዳቻት። እነሱ በአሁኑ ሰዓት በእውነተኛ ፍቅር ተዋደው ተፋቅሮ ይኖራሉ። በድጋሚ ልብ ልትሉት የሚገባው በመስተፋቅር አግብታችሁ መስተፋቅሩ የተደረገባቸው ሰዎች ካወቁ ከነቁ፣ ምናልባትም ጸበል ተጠምቀው ሚስጥሩ ከታወቀ ያለምንም ቅድመ ሁኔታ ወደ ፍቺ ሊሄዱ ይችላሉ። ምክንያቱ ደግሞ ያፋቅራቸው መተት ሲሸኝላት ለባሏ ምንም አይነት ፍቅር ስለማይኖራት፣ ስለዚህ መስተፋቅር አያዋጣም። ወደ ልጆቹ ልመለስና የመስተፋቅር መተት ከተሸኝላት በኋላ ከልጁ ጋር እንድትኖር ውሳኔ የወሰንኩት ከራሴ አቅንቼ ሳይሆን ከአባቶች ያግኝቼ ነው። ቅዱስ ባሲሊዮስ በአንዲት ሴት ልጅ ላይ መስተፋቅር ስላደረገባት ሰው የገጠመውንና ያደረገውን ልንገራችሁ። አንድ ጎልማሳ በአንድ ሰው ቤት ተቀጥሮ ይሰራል። ጎልማሳውም የቤቱን ባለቤት ልጅ እጅግ አድርጎ ወደዳት። የሚያደርገውን ማጣ። ልጅቷ ሺ እንደማትለው ስላወቀ በቀጥታ ወደ ጠንቋይ ሰው ጋር ሄዶ ልጅቷ እንድትወደው መስተፋቅር እንዲሰራለት ጠየቀው። መተተኛው ጠንቋዩም ለሰውየው አስማቱን፣ ድግምቱን በደብዳቤ ጽፎ ሰጠው። መስተፋቅር የተደገመበትን ደብዳቤ በሌሊት ይዞ ራቁቱን ሆኖ እጁን ዘርግቶ እንዲይዝና ይህንንም ለሶስት ቀን እንዲያደርግ አዘዘው። በልጅቷ ፍቅር ልቡ ስውር ያለው ሰው ጠንቋዩ እንዳዘዘው አደረገ። በሶስተኛውም ቀን ሰይጣኑ ተገለጠለትና የመስተፋቅሩን ደብዳቤ ተቀበለው። ሰይጣኑም ሰውየውን ንጉሥ ክርስቶስን ካድ፣ መካድንም ፈረመ ስጠኝ አለው። ሰውየውም በልጅቷ ፍቅር ልቡ ስለታወረ ክርስቶስን የካደበትን ደብዳቤ ጽፎ ፈርሞ ሰጠው። በዚህ ጊዜ ሰይጣኑ በጌታው ልጅ ልብ ውስጥ ገባ። በልጅቷ ልብ ውስጥ የገባው ሰይጣንም የፍትወት ጾር አስነሳባት። በዚህም በአንድ የወደደችው ቅድም እንደነገርኳችሁ ይቺ ልጅ ላይ ያለው መስተፋቅር ለዝሙትና ለትዳር እሺ የሚያስብል መስተፋቅር ነው። ልጅቷም ለቤተሰቦቿ ሰውየውን እንደወደደችው ልታገባውም እንደፈለገችው ነገረቻቸው። እነሱም አሻፈሬም ብለው እምቢ አሏት። እሷም ሰውየውን ካላገባው ሞቼ ይገኛሉ ብላ ራሴን አጠፋለሁ አለች። በመስተፋቅር የተያዙ ሰዎች የሚያገቡትን ሰው ቤተሰብ አይሆንም ካላቸው እሱን እሷን የማላገባ ከሆነ ራሴን አጠፋለሁ ብለው ለቤተሰብ ይናገራሉ። ቤተሰቦቿም ራሷን እንዳታጠፋ ፈርቶሽ አሏት፣ ከሰውየውም ጋር አጋቧት። ቤተሰቦቿ ግን በሆነው ነገር አዝነው ወደ እግዚአብሔር ያለቅሶና ይጸልዩ ነበረ። ሰውዬውም ልጅቷን በመስተፋቅር አግብቷት መኖር ጀመሩ። አብራው እየኖረች አንድ ነገር አስተዋለች። ሴቶች እናንተም አንዳንድ ነገር አስተውሉ። በመስተፋቅር ያገባት ባል አይጸልይም። ቤተ ክርስቲያን አይሄድም። በመስቀል ምልክት አያማትብም። ቅዱስ ቁርባን ተቀብሎ አያውቅም። ይህንን በባሏ ላይ ያየችውንና ያስተዋለችውን ነገር ለቤተሰቦቿ ነገረች። ስለ ልጃቸው ወደ እግዚአብሔር ያለቅሱና የጸልዩ ስለነበረ ስለ ሰውዬው እግዚአብሔር የገለጠላቸውን እነሱም አስተዋሉ ታዲያ አንድ ቀን ልጅቷ ባሏን ና ወደ ቤተ ክርስቲያን እንሄድ በዛም እናስቀድስ ቅዱስ ቁርባን እንቀበል ወንጌል እንማር አለችው እሱም ስራውን ስለሚያውቅ እምቢ አላት ብዙ ጊዜ ቤተ ክርስቲያን እንሄድ ቅዱስ ቁርባን እንቀበል እያለች ስትጨቀጭቀው በእሷ ላይ መስተፋቅር እንዳደረገባት በመስተፋቅር እንዳገባት ክፉ ስራውን ነገራት እሷም ደነገጠች አዘነች እሷም እድለኛ ነበረች። በወቅቱ ለነበረው የቤተ ክርስቲያን ምሰሶ ለሆነው ለቅዱስ ባሲሎስ ነገረችው። ዛሬም የእሷ አይነት ታሪክ ያላቸው ግን የሚረዳቸውና የሚረዳቸው አባት አያገኙም። ችግራቸውን የሚነግሩት ደህና አባት ያጣሉ። በዚህ ዘመን ያጣ ነው እንደ ቅዱስ ባሲሎስ ችግራችንን የሚፈታ ባይሆንም ቢያንስ የሚሰማ መፍትሄውንም የሚጠቁም አባትን ያጣ ነው። ይህች ልጅ ችግሯን አውቃ ወደ ቅዱስ ባሲሎስ ለመፍትሄ ሄደች። እኛ ችግራችንን አውቀን መፍትሄ የሚሆን የምንሄድበት አባታጣን። ቅዱስ ባስሊዮስም ሰውየውን አስጠርቶ ወደ ክርስትና ህይወት ልትመለስና ልትድን ትወዳለህ አለው። ሰውየውም አዋለ። ቅዱስ ባስሊዮስም ንስሐና ሱባ ሰጥቶት በአንድ ቤት ውስጥ ለሶስት ቀን ዘግቶበት ጸልይ አለው። ቅዱስ ባስሊዮስም ስለ ሰውየው ይጸልይ ያለቅስ ጀመረ። ከሶስት ቀን በኋላ ቅዱስ ባስሊዮስ ወደ ሰውየው መጥቶ በእነዚህ በሶስት ቀናት ውስጥ ምን አየህ አለው። ሰውየውም ሰይጣን በላይ ላይ እየጮኸ ሲያስፈራራኝ ያንንም ደብዳቤ እያሳየኝ ሲቆጣኝ አየሁ አለው። ቅዱስ ባሲሎስም ከሰይጣን ቁጣ የተነሳ አትፍራ፣ እግዚአብሔር ይረዳሃል፣ አጽንቶ ይጠብቀሃል አለው። ቅዱስ ባሲሎስም ለሰውየው ጥቂት ጥሬና ውሃ ሰጥቶት ጸሎቱን ሱባኤውን እንዲቀጥል አደረገው። ስለ እሱም ወደ እግዚአብሔር ሲሰግድ ሲጸልይ ሲያለቅስ ቆይቶ በሦስተኛው ቀን ተመልሶ መጣ። ቅዱስ ባሲሎስም ሰውየውን ምን አየህ አለው። ሰውየውም ሴጣን ከሩቅ ሆኖ እያስፈራራኝ ሲዝትብኝ ነበረ ብሎ ነገረው። አሁንም ጥቂት ጥሬና ውሃ ሰጥቶት እሱም በጸሎቱ እያገዘው ሱባዩን ጸሎቱን እንዲቀጥል አደረገው። በሶስተኛው ቀን ቅዱስ ባሲሎስ መጥቶ ምን አየህ አለው። ሰውየውም ሴጣን በሩቅ ሆኖ ጽፌ ፈርሜ የሰጠሁትን ደብዳቤ እያሳየኝ ሲያስፈራራኝ ሰነበተ አለው። በዚህም ጊዜ ቅዱስ ባሲሊዮስ ሰይጣን እንደተሸነፈ አወቀ፣ እግዚአብሔርን አመሰገነ። በመጨረሻም ሕዝቡን ሰብስቦ እነሱም እንዲጸልዩ ነገራቸው። ቅዱስ ባሲሊዮስም ሕዝቡም ጸለዩ። ያ መናጢ ሰይጣን ያን ደካማ ሰው ያጻፈውን ደብዳቤ በሕዝቡ መካከል መሬት ላይ ጣለው። ቅዱስ ባሲሊዮስም በሰውየው ልብ ውስጥ የነበረውን ሰይጣን ውጣ ሲለው ሰይጣኑም፣ ሕዝቡ እያዩት ከዛ ሰው ልብ ወጣ። በዚህም ቅዱስ ባሲሊዮስም ሕዝቡም ተደሰቱ። ቅዱስ ባሲሎስም ቅዳሴ ቀድሶ መስተፋቅር ያደረገባትን ባልና መስተፋቅር የተደረገባትን ሚስት ቅዱስ ቁርባን አቀበላቸው፣ ባረካቸው። እነርሱም ቀሪ ዘመናቸውን በደስታ ኖሩ። መስተፋቅር የምታሰሩ ሰዎች በመጀመሪያ የመስተፋቅር አጋንንት ወደ ራሳችሁ አስገብታችሁ ነው፣ ከእናንተ ተነስቶ ነው ወደ ሰው የሚገባው። ስለዚህ መስተፋቅር የምታደርጉ ሰዎች እንደዚህ ሰው የሰይጣን ማደሪያ ትሆናላችሁ። ወዳችሁ ያስገባችሁትን የመስተፋቅር አጋንንት ነገ ለማስወጣት ትቸገራላችሁ። ይህ ሰው ቅዱስ ባሲሎስን የመሰለ ታላቅ አባት ስላገኘ ከዚህ ችግር ተገላገለ። ዛሬ የኛ አባቶች በመተት፣ በመስተፋቅር፣ ወዘተ የሚሰቃየውን ምዕመናን ከመርዳት፣ ከማገዝ ጭራሽ እንዲህ የሚባል ነገር የለም እያሉ በምዕመናን ቁስል እንጨት የሚሰዱ አሉ። መተት፣ መስተፋቅር፣ ወዘተ የበዛው እንደ ቅዱስ ባሲሎስ አይነት የሚረዳን አባት ስለጠፋ ጭምር ነው። ያሉት ያውቃሉ የተባሉት የሚረዱ ሳይሆኑ ለአጋንንት ጥብቅና የሚቆሙና በምዕመናኑ ችግር የሚያሾፉ ናቸው። በጣም የሚገርማችሁ አንድ ልጅ በጣም የተማረች ጥሩ ምግባር ያላት፣ የተንጣለለ የራሷ ቤት ያላት ልጅ ናት። በቤተሰብ በኩል ከገጠር ቤቷን የሚጠብቅላት ታማኝ ሰው ተብሎ ዘበኛ መጣላት። ዘበኛውም ቤቷን መጠበቅ ጀመረ። ስንት ሰው በቅዱስ ቁርባን በማዕረግ በክብር ለአግባሽ እያሉ ሲለምኗት እምቢ እያለች ከዘበኛዋ ጋር በዝሙት ወደቀች በመጨረሻ ምሱን አገባች። ዛሬ የትናንቱ ዘበኛዋ የዛሬ ባሏ ጌታዋ ሆኖ ከቤተሰብ ለይቷት ከሰው አርቋት ባሪያ አድርጓት ትኖራለች። ቤተሰቦቿ እኔ ጋር እየመጡ ይጠመቁ ነበር። ነይ ቀሲስ ሄኖክ ጋር ተጠመቂ ሲሏት፣ ዊ ቀሲስ ሄኖክ ጋር እንኳን እጂ ልትጠመቅ ድንገት ዩቲዩብ ላይ ፎቶቸውን ሳይ ያስጠሉኛል ትላለች። በገዛ ዘበኛዋ በመስተፋቅር ታስራ ትኖራለች። ቅድም እንደነገርኳችሁ አንዳንዱ አንዲት ሴት በሩካቤ ስጋ እንድትደሰትበት ከእጁ እንዳትወጣበት ከሚያደርገው አንዱ መስተፋቅሩን የሚቀባ ነገር ላይ አስደግሞ ሴቷን ይገናኛታል። ይህ ሁለት ትልልቅ ችግር ይገጥማታል። አንደኛ፣ ባጋንንት ጥበብና ኃይል ስለሚገናኛት ለጊዜው ደስተኛ ትመስላለች። በጊዜ ሂደት የማጸን በሽተኛ ትሆናለች። ምክንያቱም መስተፋቅሩ ማኅፀኗ ላይ ስለሚቀመጥ። ሁለተኛ ማኅፀኗ ላይ የተቀመጠው የመስተፋቅር አጋንንት ልጆች ሲረገዙ ልክ እንዳይነጠላ የመስተፋቅር አጋንንት ልጆቹን እየተጠናወታቸው አብሯቸው ይወለዳል። በመስተፋቅር የሚጋቡ ሰዎች የሚወልዷቸው ልጆች ሃያ ሁለት አይነት ችግር ይገጥማቸዋል። እነሱ ምን ምን ናቸው? የሚሉትን እንመልከት። አንደኛ ከማፀን ጀምሮ በመስተፋቅር መተት ተለክፈው ይወለዳሉ። ስለዚህ የልክፍት ልጆች ይሆናሉ። ሁለተኛ በተደጋጋሚ ጽንስ የመጨናገፍ ችግር ይገጥማቸዋል። ምክንያቱም የመስተፋቅር አጋንንቱ በማፀን ያሉትን ልጆች እንደ ግብር ይጠቀማቸዋል። ሶስተኛ የሚወለዱት ልጆች ከማፀን ጀምሮ የአካል ጉዳተኛ ሆኖ ይወለዳሉ። አራተኛ የአእምሮ እድገት ውሱንነት ያለባቸው ልጆች ይሆናሉ። አምስተኛ የአካል እድገት ውሱንነት ያለባቸው ልጆች ይሆናሉ። ስድስተኛ ከሕፃንነታቸው ጀምሮ ታማሚ ልጅ ይሆናሉ። ለምሳሌ ዓይናቸው፣ ልባቸው፣ ሆዳቸው፣ ወዘተ የሚያማቸው ልጆች ይሆናሉ። ሰባተኛ ነጭናጫ፣ አልቃሻ፣ ሆደባሻ ልጆች ይሆናሉ። ስምንተኛ አእምሯቸው፣ ንቃተ ሕሊናቸው የተያዘ ልጆች ይሆናሉ። ዘጠነኛ የፈዘዙ የደነዘዙ ልጆች ይሆናሉ። አስረኛ አንደበታቸው የተያዘ የማይናገሩ ልጆች ይሆናሉ። አስራ አንደኛ የሚባሉትን የማይሰሙ እንደ አጋንንቱ በጠባያቸው በአመላቸው ጥምም ያሉ ልጆች ይሆናሉ። አስራ ሁለተኛ ሲያድጉ ቤተ ክርስቲያን የማይሄዱ ቃለ እግዚአብሔርን የማይሰሙ ይሆናሉ። አስራ ሶስተኛ እልም ያሉ ዓለማዊ ሰው ይሆናሉ። አስራ አራተኛ የመስተፋቅሩ አጋንንት አብሮ በማደግ ለራሱ ለክፋትና ለጥፋት አላማ ይጠቀማቸውና አጥፊዎች፣ ጨካኞች ወዘተ ይሆናሉ። አስራ አምስተኛ የመስተፋቅሩ አጋንንት ከማፀን ጀምሮ ስለሚዋረሳቸው በባህሪያቸውና በጠባያቸው የሰው ሳይሆን የአጋንንትን ጠባይ የሚያሳዩ ስጋ ለበስ ሰይጣን ይሆናሉ። አስራ ስድስተኛ ለገዛ ቤተሰባቸው የማይታዘዙ የሚባሉትን የማይሰሙ በራሳቸው መንገድ የሚተሙ ልጆች ይሆናሉ። 17ኛ ለራሳቸው ለቤተሰባቸው አደገኛ ልጆች ይሆናሉ። 18ኛ ጠጪ፣ ሱሰኛ፣ ወንጀለኛ፣ ነውጠኛ ልጆች ሆናሉ። 19ኛ እነሱም በመስተፋቀራጋነን ስለተወለዱ ሲያድጉ መስተፋቅርና መተታመተት ህይወታቸው ይሆናል። 20ኛ በመስተፋቀራጋነን ስለተወለዱ ቤተሰብን የሚያከብሩ ሳይሆን የሚያነውሩ ምን ነው ባልተወለዱ የሚያሰኙ ልጆች ይሆናሉ። ሀያ አንደኛ የእርግማን ዘር በዘራቸው ያኖራሉ። ሀያ ሁለተኛ የተወለዱት ልጆች የቤተ ክርስቲያን አገልጋይ ቢሆኑ እንኳን መተት መታቾች፣ አጋንንት ሳቢዎች ነው የሚሆኑት። በነገራችን ላይ መተት የሚመትቱ በሊቅነት ስም የተሸፈኑ የስም መርጌታዎች የሚወልዷቸው ልጆች እንደነሱ ናቸው። አጋንንቱንም አጋንንታዊ ጥበብንም ያዋርሷቸዋል። ድግምቱን፣ አሰራሩን፣ ገቢሩን ያሳዩዋቸዋል። የኮተታቸውን መጽሐፎች ይሰጧቸዋል። በእነሱ እግር በእውቀት ሳይሆን በክፋት መተት በመመተት ይተካሉ። አንዳንድ ውሃዎች እግዚአብሔር ይህንን ሁሉ መከራ አባት ወይም እናት ባጠፉት ጥፋት ምንም በማያውቁት ልጆች ላይ እንዴት ያመጣል ሊሉ ይችላሉ። በመጀመሪያ እንዲህ አይነት መከራ በልጆች ላይ የሚያመጣው እግዚአብሔር ሳይሆን ወላጆች ናቸው። ሲቀጥል እግዚአብሔር በሙሴ በኩል በኦሪት ዘጸአት በምዕራፍ ቁጥር አምስት እስከ ስድስት ላይ በሚጠሉኝ እስከ ሶስተኛ እና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምረት የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና በማለት ተናግሯል። ይህ ማለት ምን ማለት ነው? እግዚአብሔርን ጠልተው አጋንንትን አምልከው፣ እግዚአብሔርን ትተው አጋንንትን መርጠው፣ በህይወት ሳይሆን በጥፋት መንገድ የሚሄዱ ከሆነ በነሱ ኃጢአት በነሱ ክፉ ተግባራት ሦስት እና አራት ትውልድ ተብሎ የተገለጸው ከልጅ እስከ ልጅ ልጅ ያሉትን እግዚአብሔር ይቀጣል፣ ወይም የእነሱን መከራ ፈተና ለልጅ ልጅ ይተርፋል። እናትና አባት እግዚአብሔርን አምልከው ሕጉን ጠብቀው ለሱ ተገዝተው የጽርቅ ስራ ሰርተው የሚኖሩ ከሆነ የሺህ ትውልድን የእግዚአብሔርን በረከትና ረድኤት ለልጆቻቸው ለልጅ ልጆቻቸው ለዘሮቻቸው ያስቀምጣሉ። ይህንን ነው እግዚአብሔር በሙሴ አንደበት የነገረን። በመስተፋቅር አግብታችሁ የምትወልዷቸው ልጆች ከእነዚህ ከ22ቱ መገለጫዎች ውስጥ አብዛኛውን ይዘው ይወለዳሉ። ለቤተሰብ ለቤተ ክርስቲያንና ለሀገር ችግርና ይሆናሉ። በአጋንንት በኩል የሚመጡ ልጆች ስለሆኑ ለቤተሰብም ለእግዚአብሔርም አይሆንም። የእርግማን ትውልድ የሚባሉት በዚህ መልኩ የሚወለዱት ናቸው። በዚህ መልኩ የተወለዱት ልጆች ቤተ ክርስቲያን አፍራሾች፣ ሀገር ሻጮች፣ ሕዝብ አጥፊዎች ይሆናሉ። አውቃችሁም ይሁን ሳታውቁ በመስተፋቅር ወይም በመስተዋደድ የተጋባችሁ ባለትዳሮች እግዚአብሔር ይርዳችሁ። ነገር ግን ይህንን ትምህርት ሰምታችሁ ከዚህ በኋላ በሰው ላይ መስተፋቅር የምታደርጉ በመስተፋቅር ወይም በመስተዋደድ የምታገቡ ሰዎች እዳው ገብስ ነው። እኔ በግልጽ ለዛውም በዝርዝር አስተምሬያለሁ። ከራሴ ማውረጃ አለው። በቀጣይ በክፍል አስር ደግሞ ስራ አስትቶ ስለሚያዞር ከቤተሰብ ከትዳር ብር አድርጎ ስለሚያስጠፋ ሀገር ለሀገር ስለሚያንከራትት፣ ወጣላችኋለሁ፣ ሄድላችኋለሁ መዝሙራቸው ስላደረገባቸው አብር አንክርት፣ መተት ስለተባለው ብዙ ሰው ስለተጎዳበት መተት በሰፊው እንማራለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምራፍ 4 ቁጥር 6። ከትውልዱ ማናስተዋለ። ትንቢተ ኢሳይያስ ምራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ሉለባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና የደረሰው ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ስላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱን መቤት ድንግል ማርያም ምስጋና ይድረሳት፣ አሜን።